ወደ ባቢሎን ይሄዱ ዘንድ በባርነት ለሰባ ዓመት ይኖሩ ዘንድ ፈጽሞ እግዚአብሔር ወስኗል አይቀርም አለ ስለዚህ ይሄ ስለማይቀር ህዝቡ በሰላም ይውጣና ይሂድ አያምፅ መጥቶ የሚወስደውን አውቀን ከደነጾርን ለዛ ጊዜ እግዚአብሔር ምን ብሎ አገልጋይ ይለዋል የእኔ አገልጋይ ለምን ቃሉን የእግዚአብሔርን ሐሳብ ሊፈጽም የተዘጋጀ ሰው ስለነበረ፣ ማን ነው? ከደነጾር አገልጋዬ፣ ከሩቅ ምድር አመጣዋለሁ፣ ይወስዳቸዋል። ስለዚህ አታምፁ፣ እንዳትገደሉ፣ እንዳትሞቱ፣ እንዳትጠፉ አታምፁ። ግን ኤርሚያስ ይህንን ፕሮፌቲክ ትንቢትን ባመጣበት ጊዜ የእስራኤል ህዝብ ነገስታቱ አያምኑትም ነበር። እሱ ወረቀትን አጽፎ ሲያመጣ ይቀዳሉ፣ ያምፃሉ። ሶ ያ ሁሉ መከራ የደረሰባቸው በማመፃቸው ምክንያት ነው እንጂ እግዚአብሔር አንድም ሰው አይሞትም፣ በሥነ ሥርዓት ዝም ብላችሁ ከተጋዛችሁ ትኖራላችሁ ብሏቸው ነበር። ነገር ግን ምን አለ እግዚአብሔር ይሄ ለሰባ ዓመት ነው። ወደ ምድሪቷ ትመለሳላችሁ። በምድሪቷ ላይ ልክ እንደ ቀድሞ እርሻ ትገዛላችሁ፣ ትሸጣላችሁ፣ ሰርግ ይኖራል፣ ለቅሶ ይኖራል ሁሉ ነገር ይሆናል። ልክ አንድ አሁን ምድር ላይ የተደረገ ያለ ነገር ሁሉ መልሳችሁ ያንን ምታደርጉበት ጊዜ ይመጣል። መቼ? ከሰባ ዓመት በኋላ ይመጣል። ለዚህ ማሳያ ይለውና ወደ አንድ ወደ አጎቱ ይልከዋል። ዘመድ ስለሆነ ኤርሚያስ አጎቱ ስለሆነ ኤርሚያስ ለዛ ሰው አጎቱን ወደ አጎቱ ይልከዋል። ኤርሚያስም እንዲህ ያለ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጎት የሰሎም ልጅ የአናሚኤል ወደ አንተ መጥቶ ትገዛው ዘንድ መበጀቱ ያንተ ነውና መቤዠቱ የማን ያንተ ነውና፣ አንተ ነህ የቅርብ ዘመድ። ይህን መሬት ምን ማድረግ የምትችል መቤዠት የምትችል። ተላልፎ የተሰጠ ነገር ማለት ነው መቤዠት። ከእጃችሁ የወጣ ነገር፣ ሌላ አካል ውስጥ የገባ ከእናንተ ዘር ከእናንተ ውጭ የሆነ ወደ ሌላ ሲገባ ዋጋ ከፍላችሁበት ምን ታደረጉታላችሁ? የራሳችሁ ታደረጉታላችሁ። ስለዚህ የሚቤዥ የመጀመሪያ ሰው ደግሞ ዘመድ የሆነ ሰው ነው። ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል ይልሃል ገና ትንቢታዊ በሆነ መልኩ ነው እግዚአብሔር ለኤርሚያስ እየተናገረ ያለው እነሆ እንደ እግዚአብሔርም ቃል ያጎቴ ልጅ አማኒኤል እኔ ወዳለውበት ወደ ግዞቱ ቤት አደባባይ መጥቶ በቤንያም አገር በአናቶት ያለውን እርሻ እባክህ ግዛ ርስቱ ያንተ ነውና መቤዠቱም ያንተ ነውና ለአንተ ግዛው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅሁ፣ ይላል አስቀድሞ እግዚአብሔር ተናግሮ ስለነበረ በአናቶትም ያለውን እርሻ ከአጎቴ ልጅ ከአናሚኤል ገዛው። 17 ሰቀለም ብር መዘንኩለት። በምን ከፍሎ ከፍሎ የገዛው? በውሉም ወረቀት ላይ ፈረምኩ፣ አተምኩትም በማተብ የታተመ በሰባት ማተብ የታተመ አደለ? ኢየሱስ ክርስቶስ የተዘጋ በማን እጅ ነበረ? በዙፋን ላይ በተቀመጠው በእግዚአብሔር እጅ ነበረ። ምን የሆነ ነበር? የታተመ ነበረ። ከዛ ምን ይሄንን ማን ይፈተዋል? ማን ይዘረጋዋል? ለምን ታትመዋል? ታትመዋል። ማን ይከፍተዋል? አተምኩት ይላል ሐሳቡ። በውሉ ወረቀት ላይ ፈረምኩ አተምኩት፣ ምስክሮችንም ጠርቼ ብሩን በሚዛን መዘንኩለት። የታተመውና የተከፈተውን የውል ወረቀት ወሰድኩ። ያጎቴም ልጅ አናሚኤል፣ የወረቀቱን የውሉን ወረቀት የፈረሙ ምስክሮች፣ በግዞትም ቤት አደባባይ የተቀመጡ አይሁን ሁሉ እያዩ የውል ወረቀት ለመሲያ ልጅ ለኔሪያ ልጅ ለባሮክ ሰጥተውት በፊታቸውም እንዲህ ብሎ ባሮክን አዘዝኩት። ባሮክ ማለት የኤርሚያስ ጸሐፊ ነው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብዙ ቀን ይጠብቁ ዘንድ የታተመውንና የተከፈተውን ይህን የውል ወረቀት ወስደ በሸክላ ዕቃ ውስጥ አኖራቸው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና ሰዎች በዚህ ምድር ቤትንና እርሻን የወይን ቦታንም እንደገና ይገዛሉ፣ እንደገና ድጋሜ ይገዛሉ። በዚያ ጊዜስ ለሰባ ዓመት ግን እርሻ የላቸውም፣ ቤት የላቸውም፣ ባዶቻቸውን ነው የሚሆኑት። ለምን? በአመፃቸው ምክንያት የሀብት ከእጃቸው ወጥቶ ነበረ። እግዚአብሔር ግን የእንደገና አምላክ ስለሆነ ለእስራኤል የእንደገናን እድል አዘጋጅቶ ነበረ። ይሄ ምሳሌ ይሆናል አለ የኤርሚያስ መጽሐፍ ላይ ብዙ ትንቢታዊ አመጣጡ እንዴት ነው? በምሳሌ አይደል የተቀመጠው? ያ በዛ ። ስለዚህ ኤርሚያስ ማን ለማን የማንን የዋጀው መቤዠት? ምን ስለሆነ? ዘመዱ ስለሆነ፣ አጎት ስለሆነ መቤዠቱ የሚገባል አንተ ነው። ምናልባት ይሄ ሰውዬ ወንድም የለውም ይሆናል። ወንድም ቢኖርስ የቅርብ ነው። ከአጎት ልጅ ይልቅ ማን ይቀርባል? ወንድም ይቀርባል ማለት ነው። ስለዚህ አሁን ካሉት የምትቀርበው አንተ ነህ። ስለዚህ ዱሂት ለመቤዠት ምን መሆን ያስፈልጋል? ዘመድ ከዘመድ ምን የቅርብ ዘመድ ሩት መጽሐፍ ላይ እንዳየን የቅርብ ዘመዳችን ነው ይሄ ሰው። ሊቤዥም ከሚችሉት መካከል ማነው? እርሱ ነው ኢየሱስ ክርስቶስ ጌታ ነው። ዳዊትስ የእስራኤል የቅርብ ዘመድ ዋና፣ እስራኤልን ሀገርን አንድን ኔሽን ሊወክል የሚችል እስራኤልን ወክሎ መውጣት የሚችል ሰው። ኢየሱስ ጋ ስንመጣስ ኢየሱስ ምናችን ነው? የቅርብ ዘመዳችን ወንድማችን፣ ኢየሱስ ክርስቶስ ጌታ ነው። ዕብራውያን መጽሐፍ ላይ እንደዚህ ይላል። ዕብራውያን ምዕራፍ ሁለት ቁጥር አስር ላይ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና ይላል። ብዙ ልጆችን ወደ ምን ሊያመጣ? ወደ ክብር ሊያመጣ። ብዙ ልጆችን ልጆች ሊያደርገን፣ የእግዚአብሔር ቤተሰብ ሊያደርገን። ማን? ኢየሱስ። እኛ የእግዚአብሔር ልጆች እንድንሆን እርሱ የሰው ልጅ ሆነ። ተለዋወጥን። ኢየሱስ የሰው ልጅ ሲሆን እኛን መሰለ ልክ እኛ አሁን ያለንበትን። ኢየሱስ እኮ በምድር ላይ ሲጓዝ በአይምሯችን ይመስለናል ልክ በጥቂት ጥቂት በአምላክነቱ የተመላለሰ ይመስለናል። ይከብደናል። ያን ሁሉ ያደረገው የተመላለሰበት ኢየሱስ ፍጹም በሰውነቱ ነው የተመላለሰው ብሎ ለአይምሯችን ማሳመን ይከብደናል። አዎ፣ ነው ኢየሱስ በምድር ሲመላለስ ፍጹም ሰው ሆኖ ነው የተመላለሰው። ፍጹም ሰው እኔን፣ እናንተን ሆኖ እኛ እንደምናዘን እያዘነ። አልቅሷልም እንባን አፍስሷል ይላል ኢየሱስ። ይራራልም፣ መሪም ነው። በመከራ ሁሉ ተፈትኗል፣ ከኃጢአት በስተቀር በሁሉ ተፈትኗል። ኃጢአት ግን ኢየሱስን ጠላልፎ አልጣለውም። በኃጢአት ተጠላልፎ ቢወድቅ ኖሮ እኛን መወከል አይችልም ነበረ፣ እርሱም ከእኛ እንዳንዱ ይሆን ነበር። እንደ ሰው ከእኛ እንዳንዱ ነው። ኃጢአተኛ ባለመሆን ግን ከእኛ ይለያል። ስለዚህ እኛን መወከል ይችላል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና። የሚቀድሰውና ማን? ኢየሱስ ምን የሚያደርግ? የሚቀድሰው። ከዛስ፣ የሚቀደሱት ማንኛ? የሰው ልጆች ሁሉ፣ በክርስቶስ ያመኑት ሁሉ የሚቀደሱት። ቀዳሹ ማነው? ኢየሱስ ክርስቶስ። ከአንድ ናቸው። ከእኛው የወጣ ነው የቀደሰን እኛን፣ የሆነ ከደምና በደምና በሥጋ ከእኛ የተካፈለ፣ የአብርሃምን ዘር ያዘ እንጂ መላእክትን ዘር ያያዘ ሰው የሆነው ኢየሱስ ክርስቶስ እኛን ወክሎናል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና፣ ስለዚህ ምክንያት ስምህን ለወንድሞቼ ለወንድሞቼ ኢየሱስ ክርስቶስ ጌታ ነው። ለወንድሞቼ ለአገልጋዮቼ ማላለም ለወንድሞቼ ለወንድሞቼ ነግራቸዋለሁ፣ በማህበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆ እኔ እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ወንድማችን ኢየሱስ ክርስቶስ ነው፣ በላይ በሰማይ የወከለን ማተቡን የሚፈታ ማን ነው? ወንድማችን ኢየሱስ ክርስቶስ በኩር የሆነው ከእኛ የተወለደው ከማርያም የተወለደው ከሰው ልጅ የተገኘ ማን ኢየሱስ እንደ ሰው ሆኖ የተመላለሰ ከሰው ልጅ የተወለደ ኢየሱስ ከሰማይ አይደለም ዱብ ያለው ማርያም ልክ እንደ ሰው ስርዓት አርግዛው ነው ጸንሳ አርግዛ ዘጠኝ ወር ውስጥ ወልዳው ከዛ እንደ ሰው ደግሞ በስምንተኛው ቀን ተገርዞ የሕግን ስርዓት ሁሉ ፈጽሞ ጥምቀትን በዮሐንስ እጅ ተጠምቆ ተርቦ ተጠምቶ ጸልዮ ወደ አባቱ ጸልዮ ፍቃድ ብትሆን እግዚአብሔር ወይቺ ጽዋ ከኔ ትለፍ ብሎ ጸልዮ ማልዶ አዝኖ ኢየሱስ ክርስቶስ ተፈትኖ ልክ እኛ የቀመስነውን ሁሉ ቀምሶ ነው። ከዛ የሞትን ጽዋ ቀምሶ እርሱ ኃጢአትን አልሠራም። የኃጢአትን ማንነት በሥጋ ውስጥ አላደረም። ነገር ግን በመስቀል ላይ የእኛን ኃጢአት ሁሉ ተሸክሞ በሽታችን፣ ደዌያችን ተሸክሞ እኛን ወክሎን ኢየሱስ ክርስቶስ እኛን ወክሎ የእኛ ወገን ነው። እኛ የእርሱ ወገን ነን። ቀድሞ ወገን አልነበራችሁም። አሁን ግን የማን ወገን ሆናችኋልን? የእግዚአብሔር ወገን ሆናችኋል። የእግዚአብሔር ወገን የተደረግነው ብዙ ጊዜ በኢየሱስ ክርስቶስ መምጣት የሚመስለን ሞት ተሻረልን። ሞት ማለፉን ብቻ ነው የምንረሳው ነው ስለ ሞት ጉዳይ አይደለም። የእግዚአብሔር ቤተሰብ ነው የተደረግነው። ኢየሱስ ክርስቶስ ወንድማችን የሆነው እግዚአብሔር አባታችን የሆነው የሰማያዊ ቤተሰብ አካል የተደረግ ነው። እግዚአብሔር ግድ ያለው የልጅ ጉዳይ ነው። እኛ የወረስነው እግዚአብሔርን እራሱ ነው። ስለዚህ ስንሄድ መጨረሻ መንግሥተ ሰማያት የምትባል የሆነ ብርሃኑ ፏ ያለበት ቤት ውስጥ አይደለም እንገባው፣ ራሱ ወደ እግዚአብሔር ነው የምንሄደው፣ ከእርሱ ጋር ለዘላለም ልንኖር ነው። ትልቁ የተሰራልን ነገር ከእግዚአብሔር ጋር ለዘላለም ለመኖር ነው የተሰራልን፣ ከእርሱ ጋር ፍጹም አንድ እንድንሆን የተሰራልን። ይህንን ያደረገልን ደግሞ ኢየሱስ ክርስቶስ መጥቶ ከእኛ እንዳንዱ ስለሆነ እኛም ከእርሱ አንዱ ስለሆነ ከዚህ እንደዚያ ይለለመው እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በምን በስጋና በደም በመንፈስ ብቻ አይደለም የሚተካፈል ነው በመንፈስ ከትንሣኤ በኋላ እኛም በመንፈስ ተካፍለናል ከጌታ ጋር የሚተባበር ምንድን ነው ይላል አንድ መንፈስ ነው ከጌታ ጋር የሚተባበር አንድ መንፈስ ሁለት መንፈስ አይደለንም አንድ መንፈስ አንድ አካል ከማን ጋር ከክርስቶስ ጋር አንድ አካል ቤተ ክርስቲያን ከክርስቶስ ጋር አንድ አካል ወኪላችን ነው። ለዛ እኮ ነው የማይፈርድብን። አስቡት፣ የትኛውን የራሳችሁን አካል ስላጠፋ ወጥታችሁ ለክፋት ትሰጡታላችሁ? የትኛውን? በፍጹም አይደረግም እኮ አናደርግም፣ አይደረግም። ሰው እግዚአብሔር እንደዛ አያደርግም። ኢየሱስ አካሉ ነን፣ የራሱ ነን። በቃ እኛ የእሱ አካል ነን። ለዛ እኮ ነው ብናጠፋ፣ በመድል ምምን ይራራልናል፣ ይምረናል፣ ይቅርታለን። ወደ ጸጋው ዙፋን በምን ቅረቡ? በድፍረት ቅረቡ፣ በእምነት ቅረቡ የሚያስፈልጋችሁን ጸጋ እንድትቀበሉ ድፍረት የሚለው ያለ ፍርሃት በእምነትና በድፍረት ወደ ጸጋው ዙፋን ቅርቡ። ልጆቹ በስጋና ደም ስለሚካፈል እርሱ ደግሞ በሞት ላይ ሥልጣን ያለውን ይላል በሞት እንዲሽር፣ ይኸውም ዲያብሎስ ነው ይላል። እርሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ እስቲል ሞት የሚባል ነገር እኮ አለ ሰው የሚያልፍበት የስጋ ሞት የመንፈስን ሞት መቼም አንሞትም ህያዋን ተደርገናል በስጋ ግን መሄድ የሚባል ነገር አለ ማለፍ የሚባል ነገር አለ ይሄ የስጋ ማለፍንም ኢየሱስ ያስቆማል መቼ ይሄ ሰባቱ ማኅተም በሚፈታበት ጊዜ የአብርሃምን ዘር ይዘዋል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባ። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና፣ ይላል። ወደ ራእይ መጽሐፍ እንመለሳለን። የዮሐንስ ራእይ ምዕራፍ አምስት ላይ ቁጥር አምስት ላይ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፍ ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስተዋል፣ አለኝ። ኢየሱስ ክርስቶስ ለምን ቻለ? ድል ስለነሳ ስላሸነፈ። የሚዋጅ ሰው ስለፈለገ አይደለም፣ ስለፈቀደ አይደለም። ብችል፣ አብርሃምም የሰው ልጅ ነጻ ቢያውጣ ይፈልጋል። ሙሴም ብችል ይፈልጋል። ሳኦልም ብችል ይፈልጋል። እነ ጳውሎስ ብችሉ ይፈልጋሉ። ሰዎችን የማዳን ፍላጎት በሁላችንም በልባችን ውስጥ አለ። ቢችሉ ማን ሰውን ማዳን ይችላል? ግን አንችልም። ድል መንሳት አንችልም። እኛ ራሳችን ምን የተነሳነ ድል የተነሳነ። ስለዚህ ድል መንሳት አንችልም። ጠላታችንን ማሸነፍ አንችልም። ማንም ሰው በምድር ዘመን ጠላቱን፣ ሞትን ያመጣበትን ጠላቱን ድል መንሳት የሚችል ሰው አልነበረም። ከአዳም ጀምሮ እስከ መጨረሻው ማንም የሰው ልጅ አይችልም። ስለዚህ የሚበጀን ወገናችን የሆነ ዘመዳችን ምን የሚያደርግ የሚያሸንፍ ድል የሚነሳ የሚችል ሰው ያስፈልጋል። ቦይዝ ጋር ከመጣችሁ ይችላል። ሰውየው ምንድን ነው? ባለጠጋ ነው። ምድሩንም መውረስ መዋጀት ይችላል። ከዛስ፣ ሩትንም መዋጀት ይችላል። ተጨማሪ ቤት መስራት ይችላል። ተጨማሪ ፋሚሊ ቢውልድ ማድረግ ይችላል። ይችላል። አቅም አለው። ከዛስ ፍላጎትም ነበረው። ቦይዝ ቦይዝ ፍቅርም ነበረው ሩትን ቆንጆ ልጅ ምናምን ስላገኘ አይደለም ያገባት። ሀሳቡ አያውን ስለተረዳው ነው። እግዚአብሔር በልቡ ውስጥ ስላኖረ ነው። ፍቅር ነበረው። ሰው የፍቅር ሰው እንደሆነ ያስታውቃል፣ መልዕክቱ ስታነቡት። አቅምም ግን ነበረው። ፍቅርም ነበረው፣ አቅምም ነበረው። እያሱ ጋር የመጣም ሊዋጋላቸው የመጣው ምን ነበረው? አቅም ነበረው። የጠላትን ጦር ምን ማድረግ ድል መንሳት ይችላል። ለመዋጀት አቅም ያስፈልጋል። ፍላጎት ብቻ አይደለም፣ ጉልበት አቅም ያስፈልጋል። ዳዊት ጋር ከመጣን ለማን ይቀና ነበረ? ለእግዚአብሔር ይቀና ነበረ። ለምን እየተሰደበ ያለው ማን ነው? የእግዚአብሔር ሕዝብ ነበረ። ስለዚህ እሱ ለእግዚአብሔር ሕዝብ ቀና። ውስጡ ምን አለ? ፍቅር አለው። የእግዚአብሔር ሕዝብ እንደዚህ ሊሰደብ አይገባውም። እነዚህ ያልተገረዙ ፍልስጤማውያን የእግዚአብሔርን ሕዝብ እንደዚህ ሊሰድቡ አይገባም። የተገረዘ ሚል ኪዳን አላቸው። እነዛስ ኪዳን የሌላቸው ናቸው። ለማን ተራ ሕዝብ ኪዳን ያለውን ሕዝብ ሊያዋ አይገባውም ኪዳን ያለው ህዝብ የእግዚአብሔር ህዝብ እየተዋረደ እየተሰደበ እኔ ዝም ማለት አልችልም እግዚአብሔር ያግዘኛ ይረዳኛል ልቡ ላይ ግን አለ ምን አለ መፈለግ አለ በእግዚአብሔር መተማመን አለ በእግዚአብሔር ኪዳን መተማመን ነበረው ማን ዳዊት ኤርሚያስስ ኤርሚያስ ምን አለው አቅም ነበረው መዝኖ ሰጠ ይላላል አስራ ሰባት ሰቅል መዝኖ ሰጥቶ ነው በባዶ አይደለም ተፈራርሞቻቸው የተባባሉት መግዛት ስለሚችል ነው መዝኖ መስጠት ስለሚችል ነው መሬቱን የገዛው አቅም ያስፈልጋል። የምትሰጠው ነገር ያስፈልጋል፣ ለመዋጀት አንድ የተወሰደብን ነገር ለመመለስ። ከመኪና ላይ ኮ ስፖኪዮ ሌቦች ሰርቀው ተሯሩጠ ሄደ። የራስን ስፖኪዮ ስለማታገኘው ሰከንድ አንድ ከመግዛት የራስን ለመቅጠም ስትሄድ ሌባ ተራ ሄደ። ስትገዛ ከፍለ ነው የራስ እኮ፣ ንብረቱ ግን ገንዘብ አውጥተበት ከፍለ ነው የምትገዛ። የምትመልሰው በዋጋ ነው የምትመልሰው። የእኔ ነው ምናምን ብላ አትከራከርም። ያንተ ከሆነ ማስጠበቅ ነበረብህ፣ አለማስወሰድ ነበረብህ። ኦልሬዲ ካስወሰድክ በኋላ ግን ዋጋ ከፍለን የምታስመልሰው። እኛም የእግዚአብሔር ነን። ለራሳችን ማዳን ግን አንችልም። ማስመለጥ አንችልም። ሶ የሚመጣው አካል ኢየሱስ ክርስቶስ ምን ማድረግ ነበርበት? ዋጋ መስ ከፍሎ ሊያስመልሰን ይገባ ነበረ። ድል ነስቷልና። ምን አይነት ድል የነሳው ኢየሱስ ክርስቶስ ሞትን። በዋጋ ገዛቸው፣ በደም ዋጋ ገዛን፣ ከፍሎ ነው፣ ራሱን ህይወቱን ሰጥቶ ነው፣ የመስቀልን ሞት ሞቶ ነው። ኢየሱስ ክርስቶስ የዋጀን የመለሰን የራሱን ያደረገን። ማኅተሙን ትፈታ ዘንድ ምን ይገባሃልና? ምን አርጋል? ታርዳሃልና፣ ሰዎችን ከነገድ ከቋንቋ ከወገን ዋይተ ለአምላክ ካህናትና መንግስታት እንዲሆኑ አደረካቸው። ስለዚህ ይገባሃል፣ አንተ ማተቡን ትፈታ ዘንድ ይገባሃል። ምን አድርጋል? ታርዳሃል። ደሙን አፍሶ ነው በዋጋ ኢየሱስ ክርስቶስ ጌታ ነው። የደም ላብ እስከ እያላበው ፍቃድ ብትሆን እግዚአብሔር ሆይ ይህቺ ጽዋ ከእኔ ትለፍ ብሎ እየጸለየ ነገር ግን የኔ ፍቃድ ሳይሆን የአንተ ፍቃድ ትሁን እያለ ነው ኢየሱስ ክርስቶስ ዋጋ ከፍሎ ነው የዋጀን የራሱ ያደረገን። ይሄ የራሱ ያደረገን ኢየሱስ ግን የኛ ነው፣ የእኛ ወገን ነው። ለዚህ መቶም በዙፋኑ ላይ ከተቀመጠ ከዚያ ከቀይ እጁ መጽሐፉን ወሰደ። መጽሐፉንም በወሰደ ጊዜ አራቱ እንስሶችና አራቱ ሽማግሌዎች በበጉ ፊት ወድቀው እያንዳንዳቸው በገናንና የቅዱሳን ጸሎት የሆነን እጣን የሞላበትን የወርቅ ዕቃ የያዙ። ጽሞ ስለሞላ የቅዱሳንን ጸሎት እጣንን፣ በገናን፣ አምልኮ ወርሺፕ። ጸሎትና አምልኮ እጅግ በጣም ወሳኝ ነገር ነው። ይዘውን የቀረቡት ለምን? አምልኮ የሚያመልኩ አሉ፣ ቅዱሳን በምድር ዘመን ሁሉ ከዛስ? የሚጸልዩ ሰዎች አሉ። አሁን ይሄ አምልኮ ወደ ሰማይ ደርሷል። ይሄ ጸሎት ወደ ሰማይ ደርሷል። ስለዚህ ምን ሊያደረግ የሚገባዋል? እግዚአብሔር ይመልስ ዘንድ ይገባዋል። ይዘው ነው የቀረቡት። መጽሐፉን ትወስድ ዘንድ እንደዚህ ይላል። ዘጠኝና አሥር መጽሐፉን ትወስድ ዘንድ ማተቦቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምም ለእግዚአብሔር ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገንም ሁሉ፣ ከአሕዛብ ሁሉ ሰዎችን ዋጅተን ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። በምድር ላይ ምን ይሆናሉ? ይነግሳሉ። እርሱ ንጉሥ እንደሆነ ሁሉ እኛም ከእርሱ ጋር እንነግሳለን። እግዚአብሔር የምድርን አሕዛብ ሁሉ ሰብስቦ ሊነግስብን አይደለም፣ እኛን ነገስታት ሊያደርገን ነው። ከእርሱ ጋር እንድንነግስ ነው። እርሱ ገዢ እንደሆነ ሁሉ እኛም ገዢ ሲሆን ነው። ሃሌሉያ! ታርዳልና በደምም ለእግዚአብሔር ከነገድ ከቋንቋ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋይተ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረግካቸው። በምድር ላይ ይነግሳሉ። ገዥነት ለውጣ ፋንታችን እያሉ አዲስ ቅኔ ይዘምራሉ። ለምን ወርዶ ወደ ቅድስተ ቅዱሳን የገባ አንድ ሰው አለ አዲስ ቅኔ ይገባዋል አዲስ ዝማሬ ይገባዋል አምልኮ ይገባዋል ኢየሱስ ክርስቶስ ጌታ ነው ተዘምሮ አያውቅም ኢየሱስ ክርስቶስ በአምላክነቱ ብዙ ጊዜ ተዘምሯል ብዙ ጊዜ ሁል ጊዜ ያለ ማቋረጥ ለምን በሰማይ ቀንና ሌሊት የለም አይደለ በሰማይ የሚያ ያሉት አማልክቶች መላእክቶች መላእክቶች አማልክቶች መላእክቶች ሀያ አራት ሰዓት ሳያቋርጡ ሳያቋርጡ ምን ያርጋሉ ሀያ አራት ሰዓትም የሚባል የለም ያለ ሰዓት ምን ያደርጋል ያመልካሉ በፊቱ ይሰግዳሉ ያልተቋረጠ አምልኮ ለምን ኢየሱስ ምንድን ነው አምላክ ነው ፈጣሪ ነው ይገባዋል እግዚአብሔር አብ ይገባዋል ኢየሱስ ይገባዋል መንፈስ ቅዱስም ይገባዋል አሁን ግን አዲስ ቅኔ አዲስ ዝማሬ አዲስ እስከ ዛሬ ተዘምሮ የማያውቅ አዲስ ቅኔ እርሱም ለማን ለታረደው ለታረደው ኢየሱስ ክርስቶስ ጌታ ነው መላእክቶቹ ወዲያው በውስጣቸው ዝማሬ መጣ። አዲስ ቅን የተቀመጠ ለማን እንደዚህ ለታረደው በግ ዝማሬ፣ ዝማሬ መጣ። ኢየሱስ ጌታ ነው። እግዚአብሔርን ያመልኩታል አደለ? ሀያ አራቱ ልክ ለኢየሱስ ክርስቶስ እዚህ ጋር የተቀመጠ አንዳንዶች ምን ይላሉ በአስተምሯቸው? ኢየሱስ ክርስቶስ ሰው ነው፣ ወይንም ደግሞ ፍጡር ነው ፍጡር ነው ፍጡር ነው። ከፍጡሮች ሁሉ ዘሀየስት ሀይስት ሌቭል ኦፍ ከፍ ያለ ፍጡር ነው። ሁሉም ፍጡር የሚመስል እግዚአብሔር መጀመሪያ የፈጠረው ማንን ነው? ኢየሱስን ነው ይላሉ። ኢየሱስን ነው ይላሉ ማለት ነው። ነገር ግን ራእይ ምዕራፍ አራትን ስትመለከቱትና ራእይ ምዕራፍ አምስት ስትመለከቱት፣ ኢየሱስ ክርስቶስ የእግዚአብሔር ፍጡር እንዳልሆነ ትረዳላችሁ። ለእግዚአብሔር አምላክ የተደረገ አምልኮ ሁሉ ለማን ቀርቧል? ለኢየሱስ ክርስቶስ ቀርቦለታል። አምላክ ነህ ይገባሃል፣ ሁሉም ፈጥረሃልና ተብሎ ይቀርብለታል። የኢየሱስ ክርስቶስን አምላክነት አንዱ ዲፌንድ የምናደርግበት ይህን ስፍራ ጠቅሰን ነው ማለት ነው። ይገባዋል። ግን ይሄ አምላክ የሆነ ምን አድርጓል? ታርዷል። ታርዷል ስለኛ ታርዶልናል። ኢየሱስ ክርስቶስ ጌታ ነው፣ ታርዷል፣ ይገባሃል፣ ዩ ዲዘርቭ። እነዚህ ሀያ አራቱ ሽማግሌዎች የተመረጡ ምናልባት ብሉ ኪዳንን የሚወክሉ አዲስ ኪዳንን የሚወክሉ አስራ ሁለት አስራ ሁለት ሊሆኑ ይችላሉ። የሰው ልጅ ወክላሉ። ሌሎች መላእክት፣ ሰማይ ያለ ፍጥረት ነው የሚያመልከው። ግን ኢየሱስ የሞተው ለማን ነው? ለእኛ ለሰዎች ስለዚህ ሀውማች፣ እኛም እንዴት አድርገን ኢየሱስን አናመልከው? ለምን? ለእኛ ነው ይሞተልን፣ ለእኛ ኢየሱስ ጌታ ነው። ስለዚህ ብዙ አዳዲስ ቅኔዎች፣ ዝማሬዎች ለኢየሱስ ለታረደው ሊዘመርለት ይገባል። አየሁም አለ ዮሐንስ በዙፋኑ፣ በእንስሶችም፣ በሽማግሌው ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም እልፍ አእላፋት ጊዜ አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበሩ በታላቅ ድምፅም አየ እነዚህ አላፍ መላእክቶች ምን እያደረጉ ነው በታላቅ ድምፅም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ የታረደው በግ ኃይልና ባለጠግነት ጥበብና ብርታት ክብርም ምስጋናም በረከትም ሊቀበል ይገባዋል ይህ ዲዘርቭ ይገባባል በሰማይ በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠ